ከታይኒ ሳይዱ መንደር አርሰናል ውዱን ሶስት ነጥብ ነጠቀ። የመድፉ ጣፋጭ ድል በእነዛ ሽርፍራፊ ሰከንዶች በጋብሪኤል ማጋሊሽ ተመዘገበ። የቆመ ኳስ ንጉሱ አርሰናል የማታ ማታ የኢዲያው ፍለጠው ቁረጠው ኒውካስል ላይ ጨርቃስ ጥሎ ጮቤ የሚያስረግጠው ድልን በላቀ የሻምፒዮንነት ሜንታሊቲ ተጎናጸፈ። የሰሜን ለንደኑ ገናን አርሰናል የሻምፒዮኑ ሊቨርፑል ነጥብ መጣልን በአግባቡም ተጠቀመ። ከሴንት ጄምስ ፓርክ መድፈኛው ከቱን ወታደሮች ፊት የነበረውን እርግማንም ገፈፈ። 90 ፕላስ 6 የጋብሪኤል ማጋሊት ሾው በእነዚያ የመጨረሻ ደቂቃ የሞት ችረት ትግሎች የቆመ ኳስ ንጉሱ ከኒኮላስ ጂቨር የድል መንፈስ አድባር ጋር ታይኒ ሳይዶችን አፈዘዘ። ይህ በጨዋታው የተሻለው ቡድን ውድ ሶስት ነጥብ ነው በባከኑ ደቂቃዎች የተመዘገበ በገዛ ሜዳው ላይ ውጤት ግራና ቀኝ ሲንከባለል ያመሸው ኒውካስልን ክው ያደረገው ከአሰልጣኝ ኤዲ ሃው በመከላከል ላይ የተመሰረተ ደካማ ታክቲክ ጋር ማግፓይሱን ከመሪነት ወደ አቻ ካቻም ወደ ተሸናፊነት የቀየረ የገኒንግ ፎር ግሬትነስ ወዳጆችን ያስፈነጠዘ እንደ ኦዴጋርድ፣ ሜሬኖ ያሉ የአርሰናል ቁልፍ ቅያሬ ተጽዕኖዎችን ያሳየ ስኳድ ዴይቭዝ የተጫዋቾች ሰፊ አማራጭ ባንድ ቡድን ጥራት መያዝ የአሸናፊ ቡድኖች የጸና መሰረት ጥንስስ እንደሆነ የተረጋገጠበት የመድፎ ወሳኝ ድል ነው። ሱፐር ማይክል አርቴታና የአርሰናል ከዋክብቶችን ከታይንሳይድ አለም ከድልም በላይ ያስቦረቀ ለነገ ስኬት ጉዞ ከፍ ያለውን የራስ መተማመን የሚፈጥረው ገድል ነው። ከስድስተኛው ሳምንት የዓለማችን ተወዳጁ ሻምፒዮና ሰሜን ምስራቅ እንግሊዝ ላይ የተመዘገበ የዋን ሴገነር ኦሎይ ሴገነር ወዳጆችን ሁሉ ጮቤ ያስረገጠው ድል ነው። የጋብሪኤል ማጋሊ ሾው አድማጮች አርሰናል ከስድስተኛው ሳምንት ቁጥር አንድ አትራፊው ክለብ ሆኖ አጠናቀቀ። የመድፎ የድል አርማዳ ዝሆን ሎተሪም ከስድስተኛው ሳምንት ሱፐር ሳተርዴይ በሻምፒዮኑ ሊቨርፑል ሽንፈት ተጀመረ። የኮብስ ከደቡብ ለንደን መንሸራተትን ታዝቦ እድሉን በአግባቡ ለመጠቀም ከዋና የውጤት አንጎ በሩ ቦታው ኒውካስል በሱፐር ሰንዴ የተፋጠጠው አርሰናል ሙሉ የጨዋታ ብልጫ በወሰደበት፣ የሚያስቆጩ የጎል እድሎችን ባባከነበት፣ አነጋጋሪ የቫርና የፔናልቲ ውሳኔዎች ባየበት ፈተናው ቀድሞ የተመራውን ጨዋታ የማታ ማታ ቀይሮ ባስገባቸው ከዋክብቶቹ ተጽዕኖ ድል ነሳ። ማይክሀ አርቴታ ለወሳኙ ፍልሚያ በሱፐርሰንዴይ በአራቱ ለሶስቱ አንድ በቋሚ አስተላለፉ ዴቪድ ራያን በጎሉ መሃል አቁሟል። ዩሊያን ቲምበር፣ ጋብሪኤል ማጋሊሽ፣ ክርስቲያን ማስኬራና ካላፊዮሪ በባክፎር አስቀድሟል። አርቴታ ከዊልያም ሳሊባ አዲሱ ክስተት ማስኬራን በመድፉ ኮንክሪት ማስቀደሙ ብዙዎችን አስገርሟል። በመሃል ሜዳው ዙቢ ሜንዲና ራይስ አሉ። ከፊት ለፊታቸው ሳካ፣ ኢዜ እና ትሮሳር ተጨምረዋል። በማጥቃት መስመሩ ቪክቶሪያ ከሬስ ተሰልፏል። በመድፉ ቤንች አምበሉሱ ፐሮዳን ጨምሮ ሳሊባ፣ ማርቲኔሊ፣ ሜሬኖስ፣ ኬሊ፣ ኖርጋርድ፣ ቤን ዋይት፣ ኬፓ እና ታዳጊው ወንደር ኪድ ማክስ ዶማን አሉ የአርሰናል ላይናፕ ከሰፊ አማራጩ ጋር የመድፉ ዴብስ ሃይ ኳሊቲ ማሳያ እንደሆነ እየተገለጸ ነው ኤዲ ሃው ለሜዳቸው የመድፉ ፈተና እንደ ጊማሬስ ቶናሊ ጆኤሊተን ያሉ የመሃል ሜዳ ጦረኞችን ከጃኮብ መርፊ አንቶኒ ጎርደንና የሩዲ ቮለር ቲፒካል ጀርመን አምሳያ ኒኮልት ሜድ አጣምረዋል ከኋላ የቱን ወታደሮቹ በፈላጭ ቆራጮቹ ሴቨን ቦትማን ዳን በርንና ማሌክቱ ይጠበቃሉ። ዳኛው ውዝግብ እንጀራቸው ከሆኑ የእንግሊዝ አነጋጋሪ ዳኞቹ አንዱ የሆኑት ጄራርድ ጀሌት ናቸው። በጨዋታው አርሰናል 64 በመቶ የኳስ ቁጥጥር የበላይነቱን ወሰደ። ለ98 ደቂቃ በዘለቀው ድራማዊ ፍጻሜ መድፈኛው ሀያ የጎል አጠቃላይ ሙከራዎችን አደረገ። ከእነዚህ ውስጥ ሰባት ያህሉ ታርጌታቸውን የጠበቁ ነበሩ። አራት መቶ ያህል የተጠናቀቁ የተሳኩ የኳስ ቅብብሎችንም ታይኒ ሳይዱ ላይ ፈጸመው። አርሰናል ከተጋጣሚው ኒካስል በተሻለ 12 ኮርናዎችንም አገኘ። የመድፉ ከዋክብት በተለይ በጨዋታው የመጀመሪያ 30 ደቂቃ ከኤብሪቼዝ የተደናቂ እንቅስቃሴ ጋር ማክፓይሱን ፈተነ። ጎሎችን ያገኘንበት መንገድ ለጨዋታው ያካሄድናቸው እያንዳንዷ ዝግጅቶች፣ ቅያሬዎቻችን፣ እንደ ብልጫችን አሸናፊ የሆንንበት ሂደት የተለየ ደስታ ይፈጥራል። የሚገባንም ነው። የተጫወትነው በተደጋጋሚ ከሚፈትነን ተጋጣሚያችን ነው። በጨዋታው የነበረው ፊዚካል ባትል ሂደቱን የተቆጣጠርንበት መንገድ ያሳካነው ድልና አሸናፊ የሆንበት መንገድ ሁሉ የእግር ኳስ ስፖርቱ ውበት ምክንያት ነው። በእንዲህ አይነት መልክ ማሸነፍ ያስደስታል። ድሉ ከሶስት ነጥብ በላይም የጠንካራ ስራችን ቀጣይ ጉዞ ማሳያ አንዱ መገለጫ ነው። ከጨዋታው ሂደት ዛሬም የቀጠሉ አነጋጋሪ ዳኝነት ውሳኔዎች ጋር እንደ ቡድን በሻምፒዮና ፉክክሩ የያዝ ነው የድል ሜንታሊቲ ማሳያም ነው። እስከ መጨረሻው በፈተናዎች መካከል መታገል፣ ያሉን ኳሊቲዎችን ጠብቆ መጓዝ፣ በመጨረሻም ድል ማድረግ በዚህ መልክ እጅግ አስደሳች ነው ሲል ሱፐር ማይክ አርቴታ የአርሰናሉ አሰልጣኝ ከጨዋታው በኋላ ተናግረዋል። አርቴታ በጨዋታው አጥቂው የኮሬስ ላይ የተፈጸመው ጥፋትን ተከትሎ የተገኘው ፔናልቲ በቫር መሻሩ እንዳስገረመውም ገልጿል። ከዚህ ጨዋታ እንደነበረን ብልጫ የማታ ማታ ያሳካነው ድል ተገቢ ነው። ገና በውድድሩ ዓመቱ ጅማሮ በኦልትራፎርድ በአንፊልድ በሴንት ጄምስ ፓርክ በሜዳችን ኤምሬትስ ደግሞ ከሲቲ የነበሩን ታላላቅ ጨዋታዎችና ውጤታችንን አስታውሱ። ይህ የቡድናችን ከፍ ያለ አሸናፊነት ሜንታሊቲ ማሳያ ናቸው። ይህንን በጋራ የፈጠሩ ተጫዋቾችን አደንቃለው። በቀጣይ ለውድድር ዓመቱ ታላቁ ዓላማችን ለተሻለ ውጤት ጉዞ የሚያበረታን ነው ሲል የሳን ሰባስቲያኑ የመድፉ ዴኔ ዳግም መነቃቃት ምስጢር ሱፐር ማይክ አርቴታ በሊጉ ከከፍተኛ የመጠበቅ ጫና ጋር ባሳዩት ውጤታማ አጀማመር ደስተኛ እንደሆነ አስታውቀዋል። የኒውካስሉ አሰልጣኝ ኤዲሃው በበኩላቸው ለእኛ ጥሩ ቀን አልነበረም። በጨዋታውም ጥሩ አልተንቀሳቀስንም። የተሸነፍንበት መንገድ ደግሞ የበለጠ ያሳምማል። ለዚህ ሙሉ ኃላፊነቱን እንወስዳለን። ወትሮ ከአርሰናል በሜዳችን የነበረን ብልጫን ለመውሰድ ያልቻልንበት ሂደቶችን ሁሉ እናያለን። የምንፈልገውን ነገር ማሳየት አልቻልንም። አርሰናል ለድሉ ሰፊ ተጫዋቾች አማራጩና ቅያሪዎቹ ጠቅመውታል። እኛ ግን ኒውካስልን ያውም በምርጡ ደጋፊያችን ፊት የሚመጥነውን ነገር ማሳየት አልቻልንም፣ ሲሉ ኤዲሃው ተናግረዋል። ምንም እንኳን አርሰናል በመጀመሪያ 30 ደቂቃዎች የላቀ የጨዋታ የበላይነት ቢወስድም ለመጫወት ሳይሆን ለመከላከል በአጋጣሚ ቀድሞ ያገኙ የጎል መሪነትን ተከትሎም የበለጠ ይበረታል ሲባል በሜዳው ክልል አፈግፍጎ ግራና ቀይ ኳስ ሲጠልዝ ያመሸው ኒውካስል ዩናይትድ ከፍለጠው ቁረጠው አግሬሲቭ የኢዲሃው የጨዋታ ትግበራ ምርጫው ጋር የማታ ማታ በመድፉ ተቀጥቷል። ዘ ጋብሪል ካርሰናል የተደራጀ እንቅስቃሴ ፊት ግን በወትሮው የጨዋታ ቅርጽና ተጭኖ የመጫወት ቀለሙ ያልታየው የኤዲሃው ኒውካስትል ዩናይትድ በጨዋታው አስቀድሞ ከተገመተው በተቃራኒው ከግዙፍ ፊዚካል ተጫዋቾቹ ጋር ጠረባ በቀላቀለ ፍለጠው ቁረጠው የመከላከል ታክቲኩ ታየ። ከአጋጣሚ ጎሉ ጋር አንድ ለ0 ለ84 ደቂቃ የወሰደው ጨዋታን የማታ ማታ በሁሉ የጨዋታ መመዘኛ የተሻለ ለነበረው ተጋጣሚው አርሰናል እጅ ሰጥቶ ማጠናቀቀ። ከሜሬኑ ያቻነት ጎል ማግስት በነዛ ሽርፍራፊ ሰከንዶች የጋብሪኤል ማጋሊሽ ሾው መድፈኛውን በነዛ ሽርፍራፊ ሰከንዶች ለጣፋጭ ድል አበቃ።

ከታይን ሳይዱ መንደር አርሰናል ውዱን ሶስት ነጥብ ነጠቀ። የመድፉ ጣፋጭ ድል በእነዛ ሽርፍራፊ ሰከንዶች በጋብሪኤል ማጋሊሽ ተመዘገበ። የቆመ ኳስ ንጉሱ አርሰናል የማታ ማታ የኢዲያው ፍለጠው ቁረጠው ኒውካስል ላይ ጨርቅ አስጥሎ ጮቤ የሚያስረግጠው ድልን በላቀ የሻምፒዮንነት ሜንታሊቲ ተጎናጸፈ። የሰሜን ለንደኑ ገናን አርሰናል የሻምፒዮኑ ሊቨርፑል ነጥብ መጣልን በአግባቡም ተጠቀመ። ከሴንት ጄምስ ፓርክ መድፈኛው ከቱን ወታደሮች ፊት የነበረውን እርግማንም ገፈፈ። ዘጠና ፕላስ ስድስት የጋብሪኤል ማጋሊት ሾው በእነዚ የመጨረሻ ደቂቃ የሞት ሽረት ትግሎች የቆመ ኳስ ንጉሱ ከኒኮላስ ጄቨር የድል መንፈስ አድባር ጋር ታይንሳይዶችን አፈዘዘ። ይህ በጨዋታው የተሻለው ቡድን ውድ ሶስት ነጥብ ነው፣ በባከኑ ደቂቃዎች የተመዘገበ በገዛ ሜዳው ላቻ ውጤት ግራና ቀኝ ሲንከባለል ያመሸው ኒውካስልን ክው ያደረገው ከአሰልጣኝ ዲህያው በመከላከል ላይ የተመሰረተ ደካማ ታክቲክ ጋር ማክፓይሱን ከመሪነት ወዳቻ ካቻም ወደ ተሸናፊነት የቀየረ የገኒንግ ፎር ግሬትነስ ወዳጆችን ያስፈነጠዘ እንደ ኦዴጋርድ ሜሬኖ ያሉ የአርሰናል ቁልፍ ቅያሬ ተጽዕኖዎችን ያሳየ ስኳድ ዴቭዝ የተጫዋቾ የሰፊ አማራጭ ባንድ ቡድን በጥራት መያዝ የአሸናፊ ቡድኖች የጸና መሰረት ጥንስስ እንደሆነ የተረጋገጠበት የመድፎ ሳይድል ነው። ሱፐር ማይካርቴታና የአርሰናል ከዋክብቶችን ከታይኒስ ሳይዱ አለም ከድልም በላይ ያስቦረቀ ለነገ የስኬት ጉዞ ከፍ ያለውን የራስ መተማመን የሚፈጥረው ገድል ነው። ከስድስተኛው ሳምንት የዓለማችን ተወዳጁ ሻምፒዮና ሰሜን ምስራቅ እንግሊዝ ላይ የተመዘገበ የዋን ሴገነር ኦሎይ ሴገነር ወዳጆችን ሁሉ ጮቤ ያስረገጠው ድል ነው። የጋብሪኤል ማጋሌሽ ሾው። አድማጮች አርሰናል ከስድስተኛው ሳምንት ቁጥር አንድ አትራፊው ክለብ ሆኖ አጠናቀቀ። የመድፎ የድል አርማዳ ዝሆን ሎተሪም ከስድስተኛው ሳምንት ሱፐር ሳተርዳይ በሻምፒዮኑ ሊቨርፑል ሽንፈት ተጀመረ። የኮብስ ከደቡብ ለንደን መንሸራተትን ታዝቦ እድሉን በአግባቡ ለመጠቀም ከዋና የውጤ ታንጎ በሩ ቦታው ኒውካስል በሱፐር ሰንዴ የተፋጠጠው አርሰናል ሙሉ የጨዋታ ብልጫ በወሰደበት፣ የሚያስቆጩ የጎል እድሎችን ባባከነበት፣ አነጋጋሪ የቫርና የፔናልቲ ውሳኔዎች ባየበት ፈተናው ቀድሞ የተመራውን ጨዋታ የማታ ማታ ቀይሮ ባስገባቸው ከዋክብቶቹ ተጽዕኖ ድል ነሳ።